የአፍሪካ ነጻ የንግድ ቀጠና በአህጉሪቱ አባል ሀገራት መካከል ኢኮኖሚያዊ ትስስርን በማጠናከር ሰፊ የገቢያ እድሎችን ለመፍጠር እንዲያስችል ይታመናል። ኢትዮጵያም የአህጉሪቱ ነጻ የንግድ ቀጠና እንቅስቃሴ እንዲጠናከር ከማገዝ ጀምሮ በአህጉሩ ከሚገኙ ሀገራት ጋር በተለያዩ የገቢና ወጪ ንግድ እንቅስቃሴዎች ውስጥ እድሎችን ለመጠቀም ስራዎችን ስታከናውን ቆይታለች። የአፍሪካ ኢኮኖሚ ኮሚሽን 57ኛው የሚኒስትሮች ጉባኤ አካል የሆነው የባለሙያዎች ኮሚቴ ስብሰባ በአዲስ አበባ መካሄድ ሲጀምር፣ ኢትዮጵያ ለነጻ ንግድ ቀጠናው መሳካት የጀመረችው ስራ ፕሮግራም እንደ ማሳያ ቀርቦበታል። ኢትዮጵያ ለትግበራው በግንባር ቀደምትነት ትቆማለች። ይህን ታሪካዊ የኢኮኖሚ ትብብርን የሚያጠናክር እንዲሁም የአህጉሪቱን አቅም ሙሉ በሙሉ ለመጠቀም ቁልፍ እርምጃ ነው። ኢትዮጵያ የመሰረተ ልማት ዝርጋታን ለቀጠናዊ ውህዶች የማዕዘን ድንጋይ አድርጋ የምትወስዳቸው እርምጃዎች ናቸው። በመንገድና በባቡር መስመሮች ላይ ከፍተኛ ኢንቨስትመንት በማድረግ በኢትዮጵያና በጎረቤት ሀገራት መካከል ያለውን ግንኙነት በማሻሻል ላይ እንገኛለን። ለአብነት የአዲስ አበባና ጅቡቲ የባቡር ሀዲድን ብናነሳ የሸቀጦች እንቅስቃሴን የሚያቀላጥፍና በአፍሪካ ቀንድ ያለውን የኢኮኖሚ ትስስር የሚያጠናክር የንግድ አጋር ነው። ከኬንያ ጋር በላፕሴት ኮሪደር ውስጥ ያለን አጋርነት ኢትዮጵያ ተጨማሪ ከድንበር ተሻግሮ የንግድ ፍሰት ይበልጥ ውጤታማ እንዲሆን በማድረግ የቀጠናውን ሎጂስቲክ ለማጎልበት ያላትን ቁርጠኝነት ያሳያል። የኃይል ትብብር ሌላው የውህ ስደት ጥረታችን ምሰሶ ነው። ኢትዮጵያ በአፍሪካ የኃይል ሽግግር ቁልፍ ተጫዋች ለመሆን ቁርጠኛ ሆና ትቀጥላለች። የአፍሪካ አህጉራዊ ነጻ የንግድ ቀጠና ህጋዊ ማዕቀፍ ብቻ ሳይሆን የአፍሪካን የኢኮኖሚ ውህደት ለማጠናከር የሚያስችል የለውጥ እርምጃ እንደሆነ ኢትዮጵያ ታምናለች። ስምምነቱም በአፍሪካ ውስጥ ያለውን የንግድ እንቅስቃሴ በማቀላጠፍ ፖሊሲዎችን በማስማማትና መሰናክሎችን በማስወገድ የአጉሪቱን የኢኮኖሚ አቅም በማሳደግ ረገድ ሚናው ከፍ ያለ እንደሆነ በመስራት ጭምር ሊሆን እንደሚገባ የሚለው የኢትዮጵያ አቋም ጭምር ነው። However, we all know that the ስምምነት ላይ መፈረም መነሻ ሊሆን የሚችል ብቻ ነው። እውነተኛው ስራ መተግበር ነው። ይህ ደግሞ የጋራ ጥረት፣ ትብብርና ቁርጠኝነትን ይጠይቃል። በመሰረተ ልማቶች ላይ መዋለ ነዋያችንን ማፍሰስ አለብን። ለነጻ ንግድ ስምምነት ተግባራዊነት የሚያግዙንን የፖሊሲ አተገባበሮች መፈተሽ እንዳለብን አስባለሁኝ። ከሁሉም በላይ ለኢኮኖሚያችን ወሳኝ የሆኑ የአነስተኛና መካከለኛ ኢንተርፕራይዞች ድጋፍን በማጠናከር መነቃቃጦችን መፍጠር ይገባል። ጉባኤው የአፍሪካ ነጻ የንግድ ቀጠና ስምምነት ትግበራ ማፋጠን፣ አፈጻጸሙን የሚያለቁ ስትራቴጂካዊ እርምጃዎችን መቀየስ በሚል መሪ ሀሳብ እየተካሄደ ነው። በዋናነት የአፍሪካን የልማት አጀንዳዎች በሚመለከቱ ጉዳዮች ላይ የሚመክር ሲሆን በተጨማሪም የዲጂታላይዜሽን፣ የቴክኖሎጂ፣ የኢነርጂ ጉዳዮችና የምግብ ዋስትናን እንደሚሸፍንም ተጠቁሟል። እኛ በአህጉሪቱ የሚገኙ ባንኮች በተለያዩ የልማት ዘርፎች ኢንቨስትመንትን የሚያበረታቱ ትግበሮችን እንዲያደርጉ እንፈልጋለን። ይህ እንዲሆንና ምቹ የኢንቨስትመንት ምህዳር እንዲፈጠር ደግሞ በዚህ በባለሙያዎች ደረጃ ምክክሮችን በማድረግ ችግሮች እንዲቀረፉ እናግዛለን። መሰረታዊ ለውጦችን ለማምጣት ከምን ጊዜም በላይ አስፈላጊ ጊዜ ላይ ነን። የአፍሪካ ነጻ የንግድ ቀጠና ስምምነት እንደ አውሮፓውያን አቆጣጠር በ2018 በሩዋንዳ ኪጋሊ በተካሄደው አስቸኳይ ጉባኤ የህብረቱ አባል አገራት ስምምነቱ ተግባራዊ እንዲሆን ውሳኔ ያሳለፉበት ነው። ነጻ የንግድ ቀጠናው ከ1.3 ቢሊዮን የሚለቃውን የአፍሪካ ህዝብና ከ3.5 ትሪሊዮን ዶላር በላይ የሆነውን አጠቃላይ አህጉራዊ ገቢ አቀናጀ ግዙፍ የገበያ እድል የመፍጠር ዓላማ አለው።